ቤተሰብ የዛሬው ያበደ ነው። ይለያል ይለያል። ፈኪ ብድርሽን እንግዲህ አላህ ይሆንሽ አላህ ይሆንሽ፣ ተወጩ ማለት ነው። ዛሬ ያበደ ፕራንክ ነው እንግዲህ አህሙን ያደረገችው ማለት ነው። እኔ በነገራችን ላይ በቃ የአህሙን ስሜት መጀመሪያ ራሱ ስታወራ ከኪያ ጋር ስትመካከር የአህሙን ስሜት ለማየት በጣም ጓጉቻ ነበርና ደግሞ ፕራንክ መሆኑን እያወቁኝ እኔ ራሱ ተጨነኩኝ ማለት ነው። ለማንኛውም ደስ የሚል ነበረ። አሁን እንግዲህ ምን ያህል እንግዲህ ለፈኪ ያለውን ቦታ ሁላችንም አይተና ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ እድና የተቀበራችሁ የዚህ ቻናል የቻናል ቤተሰቦች እንደምን አላችሁ? ሰላም ክርስቲያን ወገኖች እንዴት አላችሁ? ደህና ናችሁ? ለዚህ ለቤት አዲስ ከሆኑ ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ ማለት ነው ወዳቸዋለሁ። እንግዲህ ዛሬ ፈኪሻ፣ ዳይመንዷ፣ እርግቧ በአዲስ ነገር መት ሞከረልች ማለት ነው። ያበደ ፕራንክ አድርገዋለች ማለት ነው። ዛሬ እንግዲህ ብድሩን እንዴት እንደምትችለው አላውቅም ማለት ነው። ይህን ነገር ያመጣው እንግዲህ ያው ኪያ ቢሆንምም እኔ አላውቅም፣ እኔ አላውቅም አላየሁንሽ ማለት ነው። ፈኪ እንግዲህ አህሙ ምን ያህል እንደሆነ አይሁንም አትሄጂም፣ ደፍሮ እራሱ በቃ አይሁንም አትሄጂም እስከሚል ድረስ ማለት ነው እና ደስ የሚል ፕራንክ ነበር ማለት ነው። በቃ ስሜቱን አይተነው ማለት ነው። በዛ ላይ ደግሞ ኮሜንታተሮች ዛሬ ፈትዋ ሰጩ ናቸዋል ማለት ነው ያኔ በቃ ሰብስክራይብ እስከ ማንሳት እንደርሳለን እያላችሁ ነው ማለት ነው። ልጆቹን አላህ ያጣምራቸው በኋላ አላህ ያደርግላቸው። ግን ፈትዋ ስትሰጡ ግን ለፈኪና ለአህሞ ብቻ አይደለም። ያ በነገራችን ላይ ፈኪ ላይ ሁሉ ነገር ይገንባታል። ያኔ በቃ ልጅቷን ለመጣል ያላችሁ ነገር እኔ ከሃይማኖት ጋር በነገራችን ላይ አታነካኩኝ። ግን ቢሆንምም ሌላ ቦታ ሄዳቸው ይህንን ኮሜንት ለምን አጽፉም? ኮሜንታተሮች እኔ ግርም የሚለኝ ነገር ማለት ነው ዛሬ በቃ በጣም ያኔ በቃ ብዙ ፈቷ ነበር ማለት ነው። ኮሜንቱ ሁሉ ፈቷ ነው ማለት ይችላላችሁ። ወደ ስንት ኮሜንት አለ። በቃ እኔ ቪዲዮ እስከሚያልቅ ድረስ ኮሜንት ኮሜንት ማንበብ ውስጤ ነው በነገራችን ላይ ና ግን እነዚህ ልጆች ድዋ አድርጉላቸው። ድዋ ነው፣ ምክር ነው። ሰውን የሚመልሰው በምክር ነው፣ በመናገር አይደለም፣ ሰብስክራይብ በማንሳት አይደለም። ያኔ ገባችሁ አይደለም? ሰውን የምንመልሰው በፍቅር ነው። ያኔ በፍቅር ጥፋቱን እንደ ጥፋት ስንናገር እንጂ በማስፈራራት በምናምን አይደለም። አይ ሀላል ካደረጋችሁ በኒካ ከሆነ አድርጎ አለዚያ ሰብስክራይብ ማንሳት አለብን፣ እንደዚህ አይነት እኮ ነገር ያኔ አላህ በሄክማ ነው ያኔ ሰውን ስትመክሩ ወደ ራሳችሁ ስታመጡ ምናምን በሄክማ ነው እንጂ እኮ በእንትን አይደለም። ያኔ እኔ ማለት እንደው ዝም ብዬ ሳየው ነው እንጂ ወደ ሃይማኖቱ እንዲታስገቡኝ ወይም እንደገና ደግሞ እኔ ነገሩ ብሰርጉኝም ችግር የለብኝም። እና ያኔ ሰውን በጸባይ ነው መግዛት የምንችለው ልላቸው አስቤ ነው። እና ኮሜንቱ ሁሉ በቃ ፈትዋ ፍትዋ ፍትዋ ነበረ። አላህ ሀላል ያድርግላቸው ፍቅራቸውን። እንግዲህ ያኔ በኒካ ያድርጉ እንሻ አላህ። ዱዓ ነው ደግሞ ዱዓ አድርጉላቸው። የሚወድ ሰው በስድብ አይደለም። ሰውን ሰው ስትወዱት ዱዓ ታደርጉላት አላችሁ። ባታውቁትም ብታቁትም ያንን ሰው የምትወዱት ከሆነ ዱዓ ታደርጉላት አላችሁ። ለማንኛችንም ያኔ የማንኛችን ዱዓ ተቀባይነት እንዲሆነ አይታወቅምና ማለት ነው። ለማንኛውም ዛሬ እኔ በቃ ግን እያሰብኩኝ የነበረ ለምን ብትሉኝ ፈኪ በቃ ምላሹን ትችላዋለች እያልኩ ማለት ነው። እና እንግዲህ አገር ቤተሰብ አምጪ ደውላት አለሁኝ ለማዘር እያው ለነበረ አህሙ ማለት ነው። በቃ ግግም አድርጎ ይዟት ነበር። አይ እኔ ፊት አትደውልም እያለችው ነው እንጂ በቃ እስከ መደወል ድረስ ማለት ነው። ያው ሀሳቡን ያመጣው ይሄ ትንሽ ልጅ ነው ማለት ነው። ያው ከትንሽ ሀሳብ አይጠፋም እኮ አይደል? ከአጭር ሰው ምናምን ሀሳብ አይጠፋም። ያኔ እንደዚህ አይነት ነገር ነው። ብቻ ደስ የሚል ቆይታ ነበረ። ዱዓ አድርጉላቸው ቤተሰብ ሁሉንም። ያኔ ለሁሉም ደግሞ ያኔ ፍትሃዊ ሁኑ ማለት ሁሉም ጋር ስትሄዱ አንዱን እያበረታታችሁ አንዱን ደግሞ የምሰሩት ነገር ሀራም ነው ሀላል ነው እያል መተችት ጥሩ አይደለም፣ እና ለሁሉም ያኔ መምከር ካለብን ሁሉንም መምከር ማለት ነው። ሙስሊም እህቶቻችን ወንድሞቻችን ነው ካለን እኩል አይተን ሁሉንም መምከር፣ ይሄ ነው እንትን የሚለው። በዛ ላይ ደግሞ ዱ አድርጉላቸው ብቻ። ኔ ደስ ብሎኝ ነበር። አላህ ያሰቡትን በቃ አላህ ወደ ሀላል አላህ ያስገባቸው ማለት ነው። ይሄ ነው በቃ ለእነሱ የሚጠቅማቸው እንጂ ስድብ፣ ሰብስክራይብ ምናምን ምናምን ያኔ ጥሩ አይደለም። አለኩ ደስ ብሎኝ ነበር ማለት ነው። በነገራችን ላይ ፈኪ ስትመጣ በደስታ ነው ማየው ማለት ነው። በደስታ ዛሬ ግን በቃ ደስታዬን እንኳ ማጣጠም አልቻልኩም። ለምን? በቃ አንደኛው ኮሜንት ልቤ ተሰቅሎ ነበር ማለት ነው። ኮሜንት እያነበብኩኝ፣ ኮሜንት ማንበብ እንደነገርኳቸው እኔ ውስጤ ነው እና ኮሜንት እያነበብኩኝ የሆነ በቃ ውስጥ ገባ ብዬሽ ነበር እና ያ አሁን መንጨርጨር ምናምን እንዴት ምናምን የሚለውን ያው መጨረሻ ላይ ጠብቅኝ፣ ፈኪ ብሏታል። እንግዲህ ምን እንደሚያደርጋት አላቅም። አህሙ ያው በከባዱ ተበቀላት ማለት ነው። ተበቀልካት፣ መልስህን በከባዱ እንጠብቃለን።